አንድ ቀን ስለ ብሩክ እያወራን እያለ የሆነ ነገር ብሎኛል ኮ። ምንድነው ያነሽን ነገር ምንድን ያነሽ ነገር ብሎኝ ነው። ቤቱ እንዳልተሸጠ በምን አሉሽ? እህቶ ግን በእናትህ መድብል ልቀቄ ወይ። ምንድን ነው የምትፈልገው? የምፈልገውን ማ እየጠየኩሽ ነው። በላይ አቅም ብቻ ይነቀል። በእናትሽ ዳጣ እናቴን አገኘሁ ብለሽ አይደል? በእናትሽ እናቴን አላገኘኋትም። እሺ በአባትሽ አልሰማሽም? እባክሽ ወይ ጥፍ፣ ምን ተደርጊው የምስራች እንኳን ደስ ያላችሁ ብሩክ ወደ ቤቱ ተመልሷል መሀሌት እንግዲህ ታግታ ሁሉንም ነገር ተናዛለች ብሩክ ያለበትን ቦታ ተናግራለች ማን እንዳገተው ምን እንደደረሰበት ሁሉንም ነገር ተናግራለች ማለት ነው መድብል እንግዲህ ለወንድሙ ለብሩክ ደርሶለታል ዳጣ እንግዲህ መሀሌትን ተበቅላታለች የዘራችውን እራሷ መልሳ አጭዳለች። ብድር በምድር ነው የሚመለሰው የሚለውን ተግብራለች። እኔን ስታሰቃይ ብድር የማይመለስ መስሎች ነበረ። አሁን ግን ይሄው ብድር ይመልሽ ያለው በማለት ትገኛለች። ሰላም ጤና ይስጠልኝ፣ ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ በያላችሁበት ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ላይክ በማድረግ ቪዲዮን ጀምሩ። ቀጣዩን ምሳሌ ድራማ ወደ እናንተ ይዜ መጥቻለው። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። መሀሌት በገዛ እጇ እንግዲህ ወጥመድ ውስጥ ገብታ ላይ ታግታለች። መድብል አግቶ ሁሉንም ነገር አናዟታል። ስለ ብሩክ እያንዳንዷን ነገር ሁሉንም ከዝና ጋር ስትሰራ የነበረውን ስለ ዝና ታሪክ ብሩክ ላይ ያደረሱትን ስቃይ ሁላ ሁሉንም ነገር ተናግራለይ ተናግዛለይ ማለት ነው። ከብዙ ጭቅጭቅና ንትርክ በኋላ እንግዲህ ሁሉንም አፍረጥርጣ ተናግራለይ ምንም ማምለጫ አላገኘችም። መድብል እንግዲህ ለወንድሙ ደርሶለታል። መሀሌትን እያንዳንዷን ነው ያናዘዛት። ወንድሜን የት ነው ያደረጋችሁት? ወንድሜ የት ነው ያለው? ስለ ወንድሜ አንቺ ነሽ የምታውቂው። ወንድሜ የሆነ ነገር ቢሆን ከአንቺ ራስ አልወርድም፣ በማለት እንግዲህ በማስፈራራት እና በማሰቃየት ላይ ይገኛል። መሀሌት ያታግታለች። ዳጣም ደግሞ እበቀልሻለሁ፣ ከዚህ በፊት እኔን አሰቃይተሽ ነበረ እኔም ደግሞ አሁን ዳጣ ወፍ ዘራሽ ብለሽኝ ነበር፣ ከዚህም በፊት ከዚህ በኋላ ወፍ ዘራሽ አለለውኝም። ቤተሰቦቼን አግኝቻለሁ። እንደ ተጫወትሽብኝ እጫወትብሻለሁ። አረሳውን ብላት እንግዲህ ተነስታባታለች። የክፋት ጥግ ድረስ ያደረገችውን እያንዳንዷን ተግባር ዳጣ እያስታወሰች ትገኛለች። አንቺ ያኔ ይዘሽ እኔን በባዶ አንጀቴ ስታሰቃይ ነበረ፣ ጥፍሬን እየቆረጥሽ ነበረ። ላንቺ አሁን ምን ይሻልሻል? በፒንሳ ነው ወይስ በምንድን ነው የሚሻልሽ? ምን ባረግልሽ ይሻልሻል? እስኪ ምረጪ በማለት መግቢያው ላይ እንደተመለከታችሁት ጸጉሯን ከግራና ከቀኝ ይዛ ወዲህና ወዲያ እያወዛወዘች ትገኛለች። ና ዳጣ እንግዲህ መሀሌትን በዚህ አጋጣሚ ተበቅላታለች። መሀሌት ያኔ ከዝና ጋ ሆና ዳጣን እያሰቃየች ነበረ ይቀመጣል እንዳደራዋ። ክፉም ሰራ ደግም ሰራ ይባልላ። ክፋት እንግዲህ መልሶ ክፋት ላደረገው ሰው ነው የሚከፍለው። እና መሀሌት የገጠማት ነገር አሁን ላይ ይሄ ነው። ዳጣም በጣም አሰቃይታት ነበረ ከዝና ጋር ሆና። በተራዋ እንግዲህ ዳጣ አሁን ላይ በቃ ልበቀላት እንደዛ እንዳሰቃየችኝ አልተውም፣ አትያዙኝ፣ ሄጂ ከብዛና ከቀኝ ላጋጫት እያለች እንግዲህ ዳጣ ለዛውም ተይዛ ነው መድብል እና ሞገስ ከልክለዋት ነው እንጂ እስኪ በቃ የሆነ ነገር ላደርጋት በቃ ዝም ማለት የለብንም፣ እያለች በጣም ስትፎክርባት ነበረ። ይሄንን አጋጣሚ ይሄንን እድል መጠቀም አለብኝ፣ ለተዋት አይገባም፣ እስቲኮ ሰው አይደለችም አውሬ ነች ብላለች። ከብዙ ውትወታ በኋላ እዚጋር መዋሸትን ፈልጋ ነበር በነገራችን ላይ አላቅ ምኔ ብሩኬት እንዳለ ምንም የማቀር ነገር የለም። ምን ልታደረጉኝ ነው? ለምን እዚህ ያመጣ? ለምን እዚህ ያዛችሁኝ? ቆይ ምንፈልጋችሁ ነው? ከእኔ ምንፈልገት ነው? እያለች እንግዲህ መድብልን ብዙ ነገር እያለችው ነበረ። እራሷ በገዛ እጇ እንግዲህ ቤት ድረስ ሄዳ ወጥመድ ገብታለይ ማለት ነው። እሷ እንግዲህ ወደ ቤት ሄደችው ምሳሌን ለመግደል ከቤትም ደግሞ ከዚህ በፊትም ወርቅ ለመውሰድ ሄዳ ነበረ። የብሩክ እናቱ የሰጡት ውድ እቃዎች እንዳሉ ቤት ታውቃለች። ያንን ደግሞ ብሩክ መኝታ ክፍል እንደሚቀመጥ ያው ሚስት አልነበረች ነበረች ያንን ስለምታውቅ ይህን ሁላ ለማድረግ ነበር አለ ብነት ነበር ወደ ቤት ሄደችው። ነገር ግን አልተሳካላትም። ተቀድማለች ማለት ነው። ከዚህ በፊት እንደምታስታውሱት እንግዲህ የብሩክ እናቱ የሰጡት ውድ እቃዎች ስላሉ እሱን ይዘን መውጣት አለብን፣ ዝም ብለም መሄድ የለብንም ብላለች። ብሩክ ምሳሌን ለማሳከም ፓንኮክ በሄደበት ሰዓት ሁለት ዘርፍ ገብታ እንግዲህ ታስራዋለች ማለት ነው። ከኤፍራታ ጋራ ለሶስት ቀን ምናምን ታስረው ነው የተፈቱት። አሁንም እንግዲህ ደግሞ ብሩክ እንደሌለ ስለምታቅ ሄዳ ነበረ፣ ግን አልተሳካላትም፣ ተቀድማለች። እየተጠቀሙ ሲስተም በጣም ደስ የሚል ሲስተም ነው። እሷን እንግዲህ ከኋላ እየተከተሏት ነበረ መድብል፣ ሞገስ እና ዳጣ ተባብረው እየተከታተሏት ነበረ፣ እና እሷ አላየችም። እንደ ተመለከት ነው በዛኛው ክፍል ላይ በክፍል መድብል እንግዲህ ለቅድስት ደውሎ መሀሌት ወደ ቤት እየመጣች ስለሆነ ምሳሌን ወደ አንድ ክፍል አስገብታች ዝጊባት ክፈች እና በሩን ግን እንደምንም እዛው እያዋርለሽ አቆያት። እየመጣች ነው እኛ ደግሞ ከኋላ እየመጣን ስለሆነ ምንም አይፈጠርም እንዳትፈሪ ብሎ አስቀድሞ ደውሎላታ ለቅድስቴ ግን እንዴ፣ ለምን ምን ልሰራ ነው የምትመጣው ምን ተፈጥሮ ነው እያለች ነበረ እና ዝም ብለሽ ያልኩሽን ብቻ አድርጊ ነው ያላት ማለት ነው። መድብልና ቅድስት በጣም ተደናግጣ ነበር። በጣም ግራ ተጋብታ ነበረ እኛ ከኋላ ስላለን ምንም አትፈሪ። ምሳሌ ግን ምንም ነገር ማየት የለባትም። አንቺ እያወራሽ አቆያት ብሏት እንግዲህ ገና በሩን እንደከፈተች ቅድስት ላይ ነበር ስትወርድ የነበረው። መሀሌት ብቻዋን አገኘዋት ብላ እንግዲህ ቅድስትን ከዚህ በፊትም ያው በጣም ነው የምትሰድባት። በጣም ብዙ ነገር ትላት አለኝ። ዛሬም ብቻዋን አገኘዋት ብላ ብላ እንግዲህ አንቺ ባሌን የት ነው ያደረግሽው? ብሩኬን ያለው ብሩክን ወዴት ነው ያባራርሽው? በራሷ በሰው ደግሞ ራሷ እያወቀች ራሷ እንግዲህ ባሊን የሚያረግሽው ብሩኬን ነው ያለው፣ እያለች ጥያቄ እየጠየቀች ነበረ። እኔን ከቤት አባርሽ አንቺ የቤትን መቤቱን ቤቱን ተቆጣጠርሽው፣ እያለች እንግዲህ ገና ተናግራ ሳትጨርስ፣ እትዬ ምን ማለትሽ ነው? ከፈለግሽ እኮ መንጣት ትችያለሽ ቤትሽ ነው እያለቻት፣ እያለች ቅድስት እንግዲህ ጀግናው መድብል እንግዲህ ከኋላ መቶ ነው እፍን እያደረጋት አፏን እና ወደ ባዶ ክላስ እያስገባት፣ ምንድን ነው ምን እያደረጋችሁ ነው? ከኔ ምንድን ነው የምትፈልጉት? ምን አረኳችሁ? አስቀድሞ ነበረ እንግዲህ መጥኖ መደቆስ የሚባል ተረት አለና አስቀድማ መጠንቀቅ ነበረባት። በገዛ እጇ እንግዲህ ሰው ቤት ሄዳ ያው የሰው ቤት ነው። ብሩክን ስለፈታችሁ የእሷ ቤት አይደለም፣ የሰው ቤት ነው ሄደችው እና ተይዛ እንግዲህ እየወተወተች ትገኛለች። መጀመሪያ ላይ አላቅም ምንም የማቀው ነገር የለም እያለች እየካደች ነበረ። መድብል በጣም ጮህባታል። ሁሉንም ታቂያለሽ፣ ስለ ወንድሜ የምታቂውን ነገር ተናገሪ። ወንድሜ የት እንዳለ የት ነው ያደረጋችሁት? ምንድነው ያደረጋችሁት? ገላችሁታል ወይ ሞቷል ወይ ወይስ እያለ በጣም ሆቶ ነው መድብል እየተናገረ ነበር እና እኔ ስለ ብሩክ ምንም የማውቀው ነገር የለም እኔ ስለምትለው ብሩክ መጥፋትን ሁሉ አላቅም እያለች እየካደች ነበረ። ታውቂያለሽ፣ አትዋሺ። እኔ ማን እንደሆንኩኝ በአካል ባታውቂኝም ስለኔ በደንብ ታውቂያለሽ፣ ስለኔ በደንብ ሰምተሻል። ያንን የምትፈሪውን ዝና የሚባል ጌታሽን ትፈሪዋለሽ አይደለ? እኔ ደግሞ ከእሱ የበለጥኩኝ ጭራቅ ነኝ። ሰምተሻል? ከዝና የምበልጥ ጭራቅ ነኝ። ሁሉንም ነገር ከተናገርሽ ተናገሪ፣ የምትናገሪ ከሆነ የማትናገሪ ከሆነ ግን የሚከተልሽን አንቺ ሳቅ ያለሽ ነው ያላት። ምን ልታደርገኝ ነው? ልገሉኝ ነው እያለች እንግዲህ በጣም ፈርታ ነበረ ከተናገርሽ ለምጠይቅሽ ጥያቄ ብቻ መልስ እንድትመልሽ ነው። ሁሉንም ነገር ታውቂያለሽ። አንቺ አረመኔ ነሽ። አንቺ ጫካኝ ነሽ። ብሩክ ቤቱን እንዳልሸጠ ማን ነገረሽ? ቤቱን እንዳልሸጠ ስታቂ ግን የክስ ወረቀት ይዘሽ የክስ ወረቀት ይዘሽ ቤት ድረስ መጣሽ። አንቺ እባብ በምላስች ላይ እየተቋጠረ ጫካኝ ነሽ በማለት እየመለሰላት ይገኛል። መድብል በቃ ምን ላደርግ እኔ ምንም የማውቀው ነገር የለም ብላ መናገር አልፈለገችም። በስተመጨረሻ እንግዲህ የማትናገር ከሆነ እኔ የሆነ ነገር አረጋታለሁ ብላ ነበር ዳጣ። እበቅላታለሁ ካልነገረችህ እሷ እንደዚህ በቀላል የምትናገር አይደለም። መጀመሪያ ሂጅ፣ እኔ ላጋጫት ብላ ነበር እና እንዳለችውም እንግዲህ ለመድብል ብዙ መናገር አልፈለገችም። አላቅም እኔ ምንም የማውቀው ነገር የለም ስትል ነበረ። ዳጣ እንግዲህ ሄዳ ከግራና ከገኝ ጸጉሯን ይዛ ወዲና ወዲያ ስታጋጨት፣ አንቺ አልለቅሽም፣ እበቀልሻለሁ። ምን እንዳደረግሽኝ ታውቂያለሽ። አሁን ብሩኬት እንዳለ ትናገሪያለሽ ወይስ አትናገሪም? በምን በፒንሳ ነው፣ በመቀስ ልቁረጽልሽ ይህንን ጸፍርሽን በማለት ውሃ በመዘፍዘፊያ እና ፒንሳይዛ መታለች። እንግዲህ ጥፍሯን ልትነቅል ምን ልታረጊ ነው? ምን ልታረጊ ነው? ስትል ይህንን ጥፍርሽን በውሃ ዘፍዝፌ ይነቅልልሻለሁ። እንደዚህማ አይነቀልም በላታሊ ማለት ነው። ዘፍዝፋ ቀስ እያለች ልትነቅልላ ነው ዳጣ። ወይ ይመቻት ግን ዳጣ በጣም በቃ ጎበዝ ልጅ ናትና ዘፍ ዘፍ ነበረ፣ ተነቀለላት። ግን በቃ እናገራለሁ እናገራለሁ መድብል መድብል ብላ መድብል እንጠርታለኝ። እንግዲህ ልትናዘዝ እና እኔ እኮ ምንም የማውቀው ነገር የለም፣ ዝና ነው የላከኝ፣ ዝና ነው ክሰሽ ያለኝ ብላ ሁሉንም ነገር ዝና ላይ እንትን ብላለኝ፣ ደፍትፋለኝ ማለት ነው። ዝና ደግሞ ስልኳ አልሰራ ስላለ በጣም ጭንቀት ላይ ነው የሚገኘው። ብዙ ነገር ታውቃለች፣ አግተዋት ከሆነ በማለት ይዘዋት ከሆነ ብዙ ነገር ነው የምታውቀው። ለፖሊስ ላመልክቶ ይስብላለች። ኤፍራታ ጋም ደውሎ ነበረ ና ካልሆነ እንደዚህ ችግር የሚኖር ከሆነ ለፖሊስ ላመልክቶ ይስትል ይህንን እየተናገርሽውን ነገር አደለም ለመተግበር በአይምሮሽ ራሱ ከዚህ በኋላ ደግመሽ እንዳታስቡ ብሏል። ዝና ማለት ነው። አያችሁ ወንጀሉን ስለሚያቀ ለፖሊስ ፖሊስ እንዲያቀ አይፈልግም። ዝና ተጨንቋል። ኤፍራታ እንግዲህ መድብልን አግኝታው ነበረ። ገንዘብ ለማግኘት እንግዲህ መድብል ኤፍራታን የወደደ አስመስሎ ገንዘቡን ሳያወጣ መጥቷል። ወይኔ የተሸወደች ኤፍራታ ተሸወደች፣ ተሸወደች። አይ የሴት ልብ ትላላችሁ። ቆንጆ እንደሆንሽ ሰው ብሎሽ ያውቃል? ቆንጆ ነች ብሎሽ ያውቃል? የጠይም ቆንጆ እረ ጠይም ጠይም ጠይ ማሳመሳይ እኔ እናቷን ብሆን ለሰው ማላሳይ የሚለው ዘፈን ላንቺ ነው እየተዘፈነው መሰለኝ ታቂዋለች በማለት እንግዲህ አሽኮር መሟታል ማለት ነው መድብል ኤፍራታን እሷም እንግዲህ ወዶኛል በማለት እንደዚህ ከሆነማ ሁሌም እንገናኛለን ችግር የለውም ብላለች እና ስለ መሀሌት ምን አዲስ ነገር አለ አዲስ ነገር ካለ ንገሪኝ። ፒላት ምንም አዲስ ነገር የለም፣ ያው ውሎዋ ከዝናጋ ነው። አሁን የት ነው ያለችው? ብቻዋን ነበረች ምናምን ብላ እንግዲህ ትክክለኛ መረጃ ልሰጠው ያው ፈቃደኛ አይ፣ ከዝናጋ ልትሆን ትችላለች፣ የት እንዳለች አላቅም ነው ያለችው። ግን እኮ በደንብ አይቷታል ማለት ነው። እሱ እንግዲህ አብረው እንደሆኑ በደንብ ያውቃል፣ ግን ያው ለማጣራት ነው። መዋሸት ግን ስምምነታችንን እንደሚያፈርስ ታውቂያለሽ። አሁን ደው ይላት ብሎ እንግዲህ ስትደውልላት ስልኳ ሊሰራ አልቻለም። የመሀሌ ስልኳ ምን እንደሆነ ባናቅም ስልኳ እየሰራ አይደለም። በቃ እኔ ስለምቸኩል የቀረውን ገንዘብ ልስጥሽ እና ሌላ ጊዜ እንገናኛለን፣ አዲስ ነገር ካለ ደው ሊስላት በቃ ችግር የለውም ገንዘቡ ሌላ ጊዜ ወስድ አለው በማለት ገንዘብ ሳትወስድ እንግዲህ ተመልሳለች ወደ ቤቷ ማለት ነው። ወዶኛል ብላ አስባ ነው። እሱ ግን የራሱን ስራ እየሰራ ነው። መድብል በጣም ኃይለኛ እና ትሁት ማለት ኃይለኛ፣ በቃ ይሄ ሽንፈት የማይወድ ሰው ነው ማለት ነው። መድብል እንደተረዳ ነው እንግዲህ ወደ ድራማው በቅርብ ነው የተቀላቀለው። ግን በጣም ኃይለኛ ነው፣ መሸነፍ የማይወድ ሰው ነው። በጣም ግን እኔ ኤፍራታ የገረመችኝ ነገር እንደወዶኝ ይሆናል ብላ እንዴት አድርጋ ነው እንደዚህ ልታስብ የቻለችው? የእህቷን ባል እንዴት ማለት የእህቷ ምንድን ነው የሚባል ጠፋብኝ፣ አንዳንዴ እኮ ይጠፋብኛል። የእህቷ የባሏ ወንድም እሷን እንዴት በፍቅር ሊያስበኝ ይችላል ብላ እንዳሰበችው ራሱ በጣም ነው የሚገርመው። ሄ አሁን ትልቅ መሸወድ ነው፣ ተሸውዳለይ ማለት ነው። ማህሌት እንግዲህ ስለ ብሩክ ምንም አላቅም እኔ አላቀም ስትል ነበር። አሁን ግን በቃ ዝና የሆነ ነገር ነግሮኛል፣ የሆነ የነገረኝ ነገር አለ ብላለች ማለት ነው። ስለዚህ ያንን የነገራትን ነገር እኮ ምንድነው እሱን እንደት ነው የምፈልገው፣ ወንድሚ ምንድነው የሆነው እሱን ነው የምፈልገው ብሏታል ዝና። መድብልና በቀጣይ ምን ይሆናል የሚለውን አብረን የምናይ ይሆናል። ለዛሬ እንግዲህ ምሳሌ ይህን ይመስል ነበረ። ሐሳብና አስተያየታችሁን በኮሜንት አስቀምጡልኝ። ይሄ ድራማ እንግዲህ ተወዳጅና አስተማሪ ድራማ ነው። ብዙ ተምረንበታል። በሮኪያው ለልጁ በጣም ብዙ ዋጋ የከፈለ የአባትነት ፍቅርን የምናይበት፣ እነሞገስ ደግሞ ያው አላ የጓደኝነት ጥግ የታየበት ደስ የሚል አስተማሪ ድራማ ነው። ብዙ ነገር ተምረንበታል። እናንተ የተማራችሁበትን ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ቀጣይ ምን ሊሆን ይችላል? መሀሌት እኮ በቃ አሁን ላይ ከሁሉም ዝና ይሄን ሲሰማ ሁሉንም ነገር ተናዛለች። ስለ ዝና ሚስጥር አውጥታለች። ዝና ደግሞ ይዞርባታል። ስለዚህ መሀሌት ከዚህም ከዛም ከሁሉም ሳቶ ልትቀር ነው። በጣም ያሳዝናል። የተንኮል መጨረሻ ይሄ ነው። ከተንኮለኝ ከተንኮል ስራ ራሳችሁን ቆጠቡ ማለት ነው። ተንኮል ተንኮል ውስጥ ያላችሁ ካላችሁ በጊዜ አምልጡ አምልጡ። ባይ ባይ።